ይኩም ወራህመቱላ በረካቱ ድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ዳና ናችሁ? አልሐምዱላ ነው በጣም ዳና ነኝ። ዛሬ የማሳያችሁ ሀይቅ ወርጣየ የሚባል ሀገር የሚሄድ ሰላሳ ኪሎ በርበሬ ሰላሳ ኪሎ ሽሮ ነው። ለሽሮ ራሱን የቻለ ለመመጠኛ ተደርጎበታል ማለት ነው። ሰላሳ ኪሎ በጣም ብዙ ያስፈልገዋል፣ ላኪን በቀላሉ ሶስት ኪሎ ተደርጎበታል ማለት ነው። አማ ነጭ የሆነ ደሞ ባቄላ አብዛኛውን ብዙ በርበሬ ይፈልጋል። ባቄላ፣ አተር፣ ሽምብራ ከሁሉም አይነት የተደረገላት ጀማው እና በጣም በአማረ ሁኔታ በርጥብ ቅመም መጀመሪያ ተደልዞ ከደረቀ በኋላ ደረቅ ቅመም ተደርጎበት በአማረ ሁኔታ ነው የተዘጋጀው። እዚህ ጋር እንግዲህ እንደምታወት ይሄ በርበሬው ነው፣ ማሻላ 30 ኪሎ ነው። 30 ኪሎ እንግዲህ ትንሽ አይደለም፣ በጣም ብዙ ነው። የተገዛላት በ680 ሂሳብ ነው። ያው በርበሬው ቀንሷል አሁን ላኪን በርበሪነቱ ያን ያክል አይደለም። ከዚህ ከ680 በታች አለውና ይህን የገዛውላት እኔ በ680 ብር ሂሳብ ነው። 20 ማነው 30 ኪሎ ማለት ነው፣ አጠቃላይ 33 ኪሎ ሆነ ማለት ነው። እስከ ማዳለጃ ዛጋ የገባው ጋር ማለት ነው። እና ጀማው በጣም ከመነግራችሁ በላይ የሚያምር ቆንጂ፣ ይሄ የሆነ ምጥን የሆነ በርበሬና ሽሮ ነው። ሽሮ እዚህ ጋር እንደምታዩት ያው 3 ኪሎ ገብቶበታል ከዚህም በላይ መደረግ ይችላል። በጣም እንዲቀላ ከተፈለገ ያን ሽሮ ሽሮነቱን ይዞ እንትን ሲናው እና በጣም ቀይ ሲሆን ጥሩ አይደለም። ዝሮ ዝሮ ባቄላ በ220 ብር ሂሳብ ነው። ባቄላና ሽንብራ ሁሉም ቀንሷል። አሁን ላይ ዋጋው በ220 ባቄላና አተር ነው። ሽንብራ ደግሞ በ200 ብር ነው። ጓያ በ180 ብር ሂሳብ ነው ማለት ነው የገዛሁላት። እንደዚህ የአማረ ጽድት ያለ ቆንጆ የሆነ ምጥን የሆነ ሽሮና በርበሬ ያዘጋጅ ይችላታለው እህቴ እንደምትወደው ተስፋ አረጋለሁ። እንሻላህ ከወደዳችሁት፣ ሁላችሁም ላይክና ሰብስክራይብ ሼር እያደረጋችሁ ማዘዝ ትችላላችሁ። እዚጋ ደግሞ አምስት ኪሎ ቅቤ ብላኛለች፣ አያችሁታ። በአማራ ሁኔታ ማታ ነው ያነጠርኩት። ይሄ ቅመሙ ነው፣ ሀባይቢ፣ ሌላ ነገር እንዳይመስላችሁ። ለኪን እንዲህ አርግ ሳሳያችሁ፣ ሸካራ በጣም የሚያምር ጽድት ያለ ቆንጆ የሆነ ቅቤ ነው። ፍሪጅ ውስጥ አላስገባሁትም፣ ግን አሁን አስገባዋለሁ። ምክንያቱም ወደዛ ሲሄድ ግዴታ ምን መደረግ አለበት ጀማው ፍሪጅ ውስጥ ሆኖ ትንሽ ደረቅ ማለት አለበት እንጂ ቅቤ እንደዚህ ሆኖ ቢቀመጥ ምንም አይሆንም። ውጭ ላይ ቢቀመጥ ምናምን አይበላሽም። ለምን ራሱን የቻለ የራሱ ቅመም ስላለው እንደውም እያማረ ቆንጆ እየሆነ ነው የሚሄደው። ማሻአላ ተባረክ ረህማን። ሽታው በራሱ ይጀነን ይጀነን መራ እና ይህን መሰለ ቆንጆ የሆነ ቅቤ አንጥሬላታለሁኝ። ትወደዋለች ቤተሰቧ፣ እንሻላ ወደውት እንደሚያመሰግኑ ተስፋ አደርጋለሁ። ይሄ ደግሞ እንደምታወት በርበሬና ሽሮዋ ነው። ማሻላ ተባረክ ረህማን። እንግዲህ ይሄ የሚሄደው ወደ ሀይቅ ወርጣዬ የሚባል ቦታ ነው። ሁላችሁም ከወደዳችሁት ላይክ እና ሰብስክራይብ፣ ሼር እያደረጋችሁ ማበረታታት እንዳትረሱ። ጀማው በጣም ከመነግራችሁ በላይ የሚያምር ቆንጆ የሆነ ምጥን ሽሮና በርበሬ ከፈለጋችሁ በ0967 177194 ወይም ደግሞ 09 ከወደዳችሁት ላይክ እና ሰብስክራብ ሼር በማድረግ ማበረታታት ትችላላችሁ። እንዲሁም ደግሞ ሌሎቻችሁ ማዘዝ ትችላላችሁ። አብዛኛውን ጊዜ በርበሬና ሽሮ ሂሳቡን ደምረሽ ንገሪ ምናምን ትላላችሁ። ቅመም ውድ ነው ጀማ እና እንዴት ብለን ለእናንተ አስበን ለመናገር ራሱ ይከብዳል እና ልካችሁ ካነሰ ትጨምራላችሁ፣ ከበዛ እንመልሳለን። አብሽሩ፣ ምንም ችግር የለውም። ዙሩ ይሄን ይመስላል። ማሻአላ፣ ተባረክ ረህማን። ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አድርጎ አበረታቱኝ፣ እዘዙ እላችኋለሁ። እንደዚህ አማረ ጽድት ያለ በርበሬና ሽሮ ከፈለጋችሁ እናዘጋጅላችኋለን። ሰላማችሁ ይብዛ። ሰላም አሌኩም። ይሄ ሁላ ምን ያረገል ምናምን ልትሉ ትችላላችሁ። አኪድ የሆነ ፕሮግራም ሊኖራ ትችላለች። ዝም ብላ አይደለም ያዘዘችው፣ እናቷን ለማገዝ ነው። አብዛኛው ብዙ ሽሮና በርበሬ የሚያዙ በእርግጥ ሰላሳ ኪሎ ሽሮና ሰላሳ ኪሎ በርበሬ ምንም ማለት አይደለም። ሽሮ ነው ሊበዛ የሚችለው። ያ ማለት በሂሰብ ከሆኑ ደግሞ ሽሮ ቶሎ ነው የሚያልቀው። ዝሮ ዝሮ እንደኔ ያው ይህን የመሰለ ተዘጋጅቶላታ ላይክ አርጉ ሰብስክራይብ አርጉ አምስት ኪሎ ቅቤና ሰላሳ ኪሎ ሽሮ፣ ሰላሳ ኪሎ በርበሬ ከነምጥን ማዘጋጃው ከነ ሁሉ ሆኖ ከነርጦ ቅመሙ ከነደረቅ ቅመሙ ሆኖ አምሳ ሺህ አንድ መቶ ሀምሳ ብር ፈጅቷል ማለት ነው። አምሳ ሺህ አንድ መቶ ሀምሳ ብር ፈጅቷል። አምስት ኪሎ ቅቤ እንደዚህ በሚያምር ሁኔታ የተነጠረ እና ሰላሳ ኪሎ ሽሮ፣ ሰላሳ ኪሎ በርበሬ ጀማ፣ ይሄን ይመስላል። ተወድታላችሁ።